በመሀል ከተማ የንግድ ሱቅ እንዲሁም ደግሞ የመኖሪያ አፓርትመንት እየፈለጉ ከሆነ ለንግድ በተለይ ምቹ በሆነው ሰንጋተራ አካባቢ የንግድ ሱቆችን እየገነባ የሚገኝ እንደዚሁም ደግሞ በለቡ፣ በቦሌ፣ በፒያሳ አካባቢ ደግሞ የመኖሪያ አፓርትመንቶችን እየገነባ በሚገኘው በፕላቲኒየም ሪል እስቴት ነው ዛሬ የተገኘሁት። ያላቸውን የታሪ አማራጭ ዋጋቸውስ ምን ያህል ነው የሚለውን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው።

ሰላም እንዴት ነሽ? እንዴት ናችሁ? ፕላቲንየም ጊዜ በመሀል ሰንጋተራ ለንግድ በጣም ምቹ በሆነ ቦታ ላይ የንግድ ሱቆችን መገንባቱን ሰማሁኝ። አሁን ላይ እየተገነቡ ያሉ የንግድ ሱቆች አሉ። እንደዚሁም ደግሞ በተለያዩ አዲስ አበባ አካባቢዎች ላይ መሀል ከተማ ላይ አፓርትመንቶች አሉና እነሱን ለማድረስ ነው ለተመልካቾች እንዳልሹ ለንግድም ለመኖሪያም የሚሆኑ ጥሩ የሚባሉ ፕሮጀክቶችን ይዘን መተናል ማለት ነው። መልካም እሺ፣ ለተመልካቾች ያስተዋውቁልኝ ፕላቲኒየም ማን ነው? ፕላቲኒየም እንግዲህ እዚህ ሴክተር ላይ ወይም በሪል ስቴት ሴክተሩ ላይ ስምንት ዓመት እና ከዚያ በላይ የቆየ ድርጅት ነው። በዚህ ስምንት ዓመት ጊዜ ውስጥ መሀል ከተማ ላይ ለምሳሌ ሀያ ሁለት ቦሌ፣ ካዛንችስ፣ አፍሪካ ህብረት፣ ኦልድ ኤርፖርት ኤሪያ ላይ አንዳንድ ፕሮጀክቶችን ዴሊቨር ማድረግ ይችለናል ማለት ነው በዚህ አጭር ጊዜ ውስጥ መልካም እንግዲህ የተለያዩ የንግድ ሱቆች እንዲሁም ደግሞ የመኖሪያ አፓርትመንቶች ለሽያጭ ክፍት ሆነዋል የት የት አካባቢ ናቸው እሺ እንግዲህ አሁን ያልሻቸው ሳይቶች ያለቁም በግንባታ ላይ ያሉም ሳይቶች ናቸው ለሽያጭ ያወጣናቸው ማለት ነው የንግድ ሱቅ ሰንጋተራ ላይ እንዳልሹ ነው እሱን ግን እዚህ ምንም አይነት ኢንፎርሜሽን አልሰጥሽም ቦታው ላይ ወስጄ በጣም ደስ የሚለኝ ሙሉ ኢንፎርሜሽን ሰጥሻለሁኝ ስለ አፓርትመንቶቹ አንዳንድ ነገር ልበልሽ አፓርትመንቶቹ እንግዲህ የሚገኙት ቦሌ ላይ አንድ ሶስት ሳይቶች አሉ። የመጀመሪያው ሳይታችን ያለው ቦሌ ሚሊኒየም ጀርባ ነው። ጂፕላስ 12 አስራ ሁለት የሆነ አሁን ላይ ስትራክቸር ጨርሶ ቻክ ጨርሶ ያለ ሳይት ነው። እሱ ሳይት ላይ እንግዲህ ቱ ቤድሩም ና ስሪ ቤድሩም ቤት ነው እየሸጥን ያለ ነው። ከመቶ ሀምሳ አራት ካሬ ቱቤ ድሩም ቤት እስከ መቶ ስልሳ ስምንት ካሬ ስሪ ቤድሩም ቤት አንድ ሰው አራት ሚሊዮን ብር አካባቢ ከፍሎ የአፓርትመንት ባለቤት መሆን ይችላል ማለት ነው። እዛ ኤሪያ ላይ ሌላው ሳይታችን ማተሚያ ቤት ፊትለፊት ነው ያለው። ማተሚያ ቤት ፊት ለፊት ያለው ሳይታችን እንግዲህ በኮንስትራክሽን ኳሊቲ በፊኒሽንግ ማቴሪያልም በጣም የተሰራበት ሌግዣሪ የሚባል ስታንዳርድ ያለው በጣም ዘመናዊ የሚባል አፓርትመንት ነው። እሱ ላይ እየሸጥን ያለ ነው። ከ169 ካሬ ቱ ቤድሩም ጀምሮ እስከ 300 ካሬ ድረስ ፍላት አፓርትመንት እስከ 300 ካሬ ፍላት አፓርትመንት እሱ ላይ እየሸጥ ነው። ፔንትሃውስ የሚፈልግ ሰው ካለ ደግሞ እስከ 490 ካሬ ድረስ ፔንትሃውስ አለን ማለት ነው። እሱ ላይ በጣም አሪፍ አማራጭ። ፕሮግረስ ውስጥ ምን ላይ ነው ያለው? ፕሮግረስ እንግዲህ አሁን ላይ በሮች ገጥመናል። አሁን ኪችን ካቢኔት ካፖርድ እየገጠምን ያለ ነው ማለት ነው። የባዙ እቃ ከዚህ በኋላ የሚቀረን ስራ ይሆናል ማለት ነው። በአንድ አመት ጊዜ ውስጥ የቤት ባለቤት መሆን ይችላል ማለት ነው። ካርታ የተነጠል ካርታ ሬዲ ናቸው። ከባንክ ጋር ለማያያዝ የሚፈልጉ ሰዎች ምቹ ናቸው ማለት ነው። በዚህ ሰዓት እንግዲህ ቤት ገዢ ተናጥል ካርታ እንደሚፈልገው ምንም ነገር አይፈልግም። ምክንያቱም ብዙ ገንዘብ ኢንቨስት ስለሚያደርግበት እምነት የሚጥልበት ነገር ነው። እሱ መኖሩ ደግሞ በጣም ጥሩ ይመስለኛል። ስለዚህ ዋጋው ከስንት ጀምሮ እዛ ላይ ማግኘት ይችላሉ? እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት እሱ ሳይታችን ሌዥር የሚባል ፕሮጀክታችን ነው። ሆቴል ስታንዳርድ ነው አፓርትመንቶቹ፣ እና ከስድስት ሚሊዮን ብር አድቫንስ ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። እሱ ላይ ሌላም ሳይት አማራጭ አለ። እውነት ነው። እንግዲህ በሶስት ዓመት ጊዜ ውስጥ ዴሊቨር የሚደረግ አንደር ኮንስትራክሽን ያለ ሳይት ፒያሳ አካባቢ በዘጠና ሺህ ብር ከሰማንያ ካሬ ጀምሮ ማግኘት ይችላል። እንግዲህ አሁን ላይ አዲሷን ፒያሳ እንደምታያት ነው ሲስተማ ምናምን ሁሉ ነገር እንደ አዲስ እየተሰራ ነው እና ፒያሳ ለፍሬንች ፓርክ ወኪንግ ዲስታንስ ላይ አንድ ሳይት አለን ማለት ነው ከፍሬንድሺፕ ፓርክ ወደ ቴዎድሮስ አደባባይ ስትሄጂ ማለት ነው። ወደ ኒል ኮሚቶ የምትወስድ አስፋልት አለች። ከአፍሪካ ወንድ ሙዚየም ኤግዛክት አጠገብ ያለች ሳይት አለችን። ጂፕላስ እንጂ ሀያ ነች። አሁን ላይ የስትራክቸር ስራ እየሰራ ነው። አስራ አራተኛ ላይ ደርሰናል። ትልቅ ቴራስ፣ ጂም፣ እስፓ ይኖረዋል። ሳይታችን ከመቶ ሀያ ካሬ ጀምሮ እስከ መቶ ሰባ ሁለት ካሬ ድረስ ዌድሩም እና ስሪ ዌድሩም ቤቶችን እየሸጡ ነው ማለት ነው። ዋጋቸው እስከ ስንት ቅድመ ክፍያ ጀምሮ ወይም ቤቱን የራሱ ማድረግ ይችላል? ከሦስት ሚሊዮን ብር ቅድመ ክፍያ ጀምሮ ቤቱን የግብ ማድረግ ይችላል። መልካም። እስኪ ያሉት አፓርትመንቶች ላይ እንዳጠቃላይ የክፍያ ሂደቱን እሚ ፕሮግረስ ቤዝ ድናው ወይስ ታይም ቤዝ ድናው የሚከፍሉት ያከፋፈል ሂደታቸው ምን ይመስላል? እነዚህ ቤቶች የራሳቸው ካደረጉ በኋላ እሺ እንግዲህ እንዳልኩሽ ነው። አድቫንስ ከ25 ፐርሰንት ከ10 ፐርሰንት ጀምሮ እንቀበላለን። ከዛ በኋላ ኔክስት ፔመንቶች የሆኑት በኮንስትራክሽን ፕሮግረስ ይሆናል ማለት ነው። በኮንስትራክሽን ፕሮግረስ ስንል ውላችን ላይ ለእያንዳንዱ ሳይት የተለያየ ፕሮግረስ ላይ ናቸው ያሉት እንደነገርኩሽ። ስለዚህ ክሊሊ ይቀመጣል ማለት ነው። ፕሮግረሱ ካልተገነባ ይከፍሉም። እሱ ደግሞ ጥሩ አማራጭ ይመስለኛል ፕሮግረሱን እያዩ መክፈላቸው ስለዚህ ወደ ሰንጋተራው ሳጅንግ እና እዛ ያለውን ሳይት አሳይኝ፣ ዋጋውንም፣ ያረፈበትን ቦታ እንዲሁም ደግሞ ካሬ አማራጭ ከስንት ጀምሮ ማግኘት ይችላሉ የሚለውን እኔ ደስ ይለኛል። እሺ፣ እንግዲህ ሰንይ። አሁን ልጆች የመጣሁት ሰንጋተራ ሜክሲኮ አካባቢ ነው። እንዴት ነው፣ ሰንጋተራን ታውቂዋለሽ? ትንሽ ትንሽ ያው በቃ የንግድ ቦታ ሲባል በተለይ ኮንስትራክሽን ነገር ላይ ሰንጋተራ የሚታጣ ነገር አለ ብዬ አላምነው። በቃ ለንግድ ከተባለ ሰንጋተራ ነው። ብዙ ጊዜ የማስታውሰው ጭንቅላቴ የሚመጣው እሱ ነው፣ በዛ አስታውሰዋለሁ። እዚህ አካባቢ ሱቅ ስንት ነው ኪራይ? እንግዲህ ኪራይ እስከ አራት ሺ አምስት መቶ ብር በካሬ ይከራያል። እስከ አራት ብር በካሬ ማለት በካሬ አራት አምስት መቶ ብር አካባቢ ይከራያል፣ እዚህ ኤሪያ ላይ ሱቅ። ሌላው ሜክሲኮን ሲያስብ መርካቶን ሲያስብ ተክለ ሃይማኖትን ፒያሳን ሲያስብ ሰው ለንግድ ነው። አዎ በቃ ኦልሬዲ የሚመጣለት ጭንቅላት ላይ ነው እና በጣም ሴንተር የሆነ ኤሪያ ነው። በዚህ ሎኬሽን ላይ ትልልቅ ጨረታዎች የሚካሄዱበት የመሬት፣ የሱቅ ትልልቅ ጨረታዎች የሚካሄዱበት ኤሪያ ነው። እንግዲህ ይሄ ሳይት አሁን ላይ እንደምታየው ፓርቲሽን ሰርተናል። የአልሙኒየም እና የመስታወት ስራ ነው የሚቀረን ማለት ነው። መብራት፣ ሁሉን ነገር ገጥመናል። ይሄ እንግዲህ ኦፕን ዳውን ነው የሚሆነው ከላይ ወደታች ማለት ነው። ይሄ ኦፕን ዳውን ነው የሚሆነው። ሁለት ፓራኖሚክ ሊፍት ይኖረናል። እዚህ ጋር ሌክ ጀሪም ነጭ ይላል ብለናል። እንግዲህ ከደረጃ ስትመጪ የምታገኛቸው ሱቆች አሉ። ሌላው ይሄኛው ይሄ ሊፍት መኖሩ እንደ አድቫንቴጅ የሚጠቅመው በዛ በኩል እንዲህ ስናየው ጀርባ ለሚመስሉ ኤሪያዎች ምንም አይነት ጀርባነት የለም ማለት ነው። ሰው ከሊፍት እንደወረደ የሚያገኛቸው ሱቆች ይሆናሉ ማለት ነው። ይሄ እዚህ ኤሪያ ላይ ያሉትን ሱቆች ሰው ከደረጃ እንደወረደ የሚያገኛቸው ሱቆች ናቸው። በዛ ኤሪያ ላይ ደግሞ የመጀመሪያ ዋና መግቢያ ማለት ነው። እዛኛው ኤሪያ ላይ ደግሞ የሚኖሩት ሱቆች የሚሆኑ ሰው ከሊፍት እንደወረደ የሚያገኛቸው ሱቆች ናቸው ማለት ነው። ሞል ቫይብ አለው። ስለዚህ በደንብ ሰው ሮቴት ያደርጋል። ያው እንግዲህ እቃ ስንገዛ እንደሚታወቅ ነው አንዴ ሁለቴ በደምብ ተዞሮ ነው እንኳን እዚህ ሞላ ያለ ነገር ተገኝቶ ይቅምና በኔክስት ቢልዲንግ ሄደን ምናምን ቼክ አድርገን ነው የምንገዛው። እና በደንብ ተንቀሳቅሰው እንደልባቸው ሾፕ ማድረግ የሚችሉበት ሞል ነው እየተገነባ ያለው። በጣም ቆንጆ። እንግዲህ እንዳልሽኝ የሰንጋተር አካባቢ ነው፣ ስለ ሎኬሽኑ በደንብ ነግረሽኛል፣ ለንግድ በጣም ምቹ እንደሆነ። ወደዚህ ህንፃ እንመለስ እና ጂ ፕላስ ስንት ነው እየተገነባ ያለው? እዚህ ህንፃ ላይ አንድ ሰው መግዛት ሲፈልግ እስከ ስንት ካሬ ድረስ ነው የሚቻለው? እስከ ስንት አልገደም አልገደም። መነሻው ስንናት መነሻው እንግዲህ ከአስር ካሬ ጀምሮ በዘጠኝ መቶ ስልሳ ሺ ብር አድቫንስ እዚህ ኤሪያ ላይ የሱቅ ባለቤት መሆን ይችላሉ። እንግዲህ አሁን የምታይበት ፕሮግረስ ስቴጅ አለ አይደለ። በስምንት ወር ጊዜ ውስጥ ሙሉ ለሙሉ ሾፖችን ጥንቅቅ አድርገን እንወጣለን። ታይታችን እንግዲህ ጂፕላስ ሃያ አንድ ነው። እስከ ስድስት ድረስ ኮሜርሻል ነው የሚሆነው፣ ከሰባት በኋላ ነው አፓርትመንቶች የሚኖሩት ማለት ነው። እስከ ስድስት ግን ሙሉ ለሙሉ ኮሜርሻል ይሻላል ማለት ነው። አፓርትመንት አለው በጣም ቆንጆ። ስለዚህ እስቲ አጠቃላይ የህንፃዋን ዩኒቲ ምን ምን ያሟላል የሚለውን ንገሪ። እሺ እንግዲህ ሁለት ቤዝመንት አለው። ስታንድ ባይ ሆነ ጀኔሬተር አለ። ከርሰ ምድር ውሃ አለው። ስለዚህ የውሃ የመብራት አይነት ችግሮች የሉም ማለት ነው። ያው የንግድ ሱቅ እንደመሆኑ በየፍሎሩ መጸዳጃ በቂ ማግኘት ይችላሉ ወይ የሚለውን ብዙ ሰው የሚያሳስበው ስለሆነ የንግድ ቦታዎች ላይ እውነት ነው። በየፍሎሩ ለሁሉም ፍሎሮች የራሳቸው የሆነ ባዝሩም አላቸው በጣም ጥሩ እስኪ አሁን ወደ ካሬዎቹ እንምጣ ዋጋቸው ስንት ነው የሚለውን ደግሞ በተብራራ መልኩ እስኪ ንገረኝ እሺ ካሬዎቹ እንግዲህ የሚጀምሩት ከአስር ካሬ ጀምሮ ነው ብዙዎቹ ሱቆች አስር ካሬ ናቸው ሳይት ላይ መርጅ ማድረግ ይችላል ሰው ሁለት ሱቅ ሶስት ሱቅ ምናምን መርጅ ማድረግ ይችላል ማለት ነው ሰላሳ ካሬ አርባ ካሬ ሲፈልግ ሌሎቹ እስከ አስራ ሰባት ካሬ ድረስ ትልቅ ካሬ የሚባለው እስከ አስራ ሰባት ካሬ ድረስ ነው ከአስር እስከ አስራ ሰባት ማለት ነው። ስለዚህ ከሶስት ሚሊዮን ሁለት መቶ ሺ ወይም ደግሞ በዘጠኝ መቶ ስልሳ ሺ ቅድመ ክፍያ የሱቅ ባለቤት መሆን ይችላሉ ማለት ነው። አስርካሪውም በጣም ቆንጆ ምክንያቱም ቅድም ከነገሽኝ አካባቢ ክራይ አንጻር እዚህ አካባቢ ሱቁን ገዝተው ባይነግዱበት እንኳን ቢያከራዩት፣ እንዲሁም ደግሞ እሱን ትነግኛለች አንቺ ከኔ በተሻለ ሪሴል ቫሊዩም ደግሞ የተሻለ ይመስለኛል የንግድ አካባቢ እንደመሆኑ ስለዚህ ስለ ሪሴል ቫሊ እናውራ። እዚህ ቦታ ላይ አፓርትመንቶቹንም እንዲሁም እነዚህ የንግድ ሱቆቹን ገዝተው ቢሸጡት ቢያከራዩት ምን ያህል ተጠቃሚ ይሆናሉ? እሺ አሁን ላይ አክቲቭ እየሰራን ያለ ነው ሾፖቹ ላይ ነው። አፓርትመንቶቹን በቅርብ ጊዜ ላውንች እናደርጋለን። የንግድ ሱቆቹ ግን ቅድም እንዳልኩሽ ነው፣ ከአራት አምስት መቶ በካሬ ጀምሮ ይከራያሉ። አንድ ሰው አፓርትመንት ከሚገዛ ኢቨን ሱቅ ቢገዛ ሪተርኑ በጣም ፈጣን ይሆናል ማለት ነው። ቆንጆ የሚባል ኢንቨስትመንት ነው። ሌላው ሪሴል ነው። ሪሴል ልክ እንደምታየው ነው። አሁን በዚህ ስቴጅ ያለን ሱቅ መግዛት እና ምናልባት ከአንድ ዓመት በኋላ በዚህ ስምንት ወር ጊዜ ውስጥ ሰው ተረክቦት ከዛ በኋላ ይሄ እንቅስቃሴ ኖሮት ደግሞ ሲሆን ሞር አፕሪሼት የማድረግ ነገር ኢቨን ታይም አለ ከዛ በኋላ ደግሞ ፕሮግረስ አለ። ሁለቱ ነገር ሲጨመር ሞር አፕሬት ያደርግለታል ማለት ነው። ለገርሽው በጣም ጥሩ ከገዙ ውስጥ በኋላ ያከፋፈል ሂደቱ ምን ይመስላል? ቅድም ደነገርሽኝ ፕሮግሬስ ቤዝ ነው ወይስ ታይም ቤዝ ነው? እዚህኛው አፓርትመንት ላይ ወይም ደግሞ እዚህኛው ንግድ ሱቅ ላይ ኢንቨስት ሲያደርጉ ተመሳሳይ ነው። ልክ እንደ አፓርትመንቶቻችን እዚህኛው ላይ የሚሆነው ነገር ፕሮግረስ ቤዝድ ነው የሚሆነው ፔመንት ሞዳሊቲው። ስለዚህ እያንዳንዱ ፔመንት እስኬጁል የሚሆነው ከፕሮግረሱ ጋር ሩሌት የሚያደርግ ነው ማለት ነው። ከዚህ በኋላ መስታወት ስንገጥም፣ አልሙኒየም ስንገጥም፣ ቁልፍ ስናስረክብ እያለን በዚህ ስምንት ወር ጊዜ ውስጥ ኔክስት ፔመንቶችን ኮሌክት እናደርጋለን ማለት ነው። ልካ አሁን እዚኛውም ህንፃ ላይ በተመሳሳይ የተናጥል ካርታ አለው ወይስ ካርታ ለእያንዳንዱ ሱቅ አለው? ስለዚህ እንዳልኩትም ቅድም ኢንቨስት የሚያደርጉበት በጣም ብዙ ብር ነው ኢንቨስት የሚደረገው ንግድ ሱቆች ላይ መኖሪያ ቤቶች ላይ ስለዚህ እንዲህ ታማኝነት ያለው ነገር ተይዞ ሲሆን ደግሞ ጥሩ ይመስለኛል ተመልካቾች ይህም እንግዲህ ለመግዛት ከመወሰናቸው በፊት ከዚህ ቪዲዮ ስር ስልካችሁን አስቀምጣለሁ ደውለው እናንተን አማክረው የተሻለ አማራጭ የሚሉትን ወስደው ከእናንተ የመረጡትን የንግድ ሱቆች ገዝተው በንግዱ ላይ በደንብ እንዲሳተፉ፣ እንዲሁም ደግሞ እንዳልሽኝ ሴል ባሉ ጥሩ ስለሆነ ኢንቨስት እንዲያደርጉበት መኖሪያ ቤቶቹን ደግሞ በርካታ አማራጭ ወደ ሶስት ሳይት ነግረሽኝ አልቀድምና ሶስቱም ሳይት ላይ የመረጡት አካባቢ ላይ ለመኖር ከእናንተ ገዝተው አፓርትመንቶቹ እንዲኖሩባቸው እስከ ቅንጡ አፓርትመንት ድረስ ስላለ መልእክቴ ነው። በመጨረሻ ቀረምት ነገር ካለ እሺ። ቀረም ምለው ነገር ባይኖርም እንዳልሹ ነው። ከስታንዳርድስ ከሚባል ፕሮጀክት፣ ሌክዠሪስ ከሚባል ፕሮጀክቶች በኦፊሳችን ማግኘት ይችላሉ። የንግድ ሱቆች፣ አፓርትመንቶች ሁሉንም ከዚህ በፊት ያላቸው ፕሮጀክቶች፣ ኢንትረስትድ የሆነ ሰው ከስር በምናስቀምጥለት ስልክ እየደወለ ኮንታክት ሊያደረገን ይችላል ማለት ነው። ስለመጣሽ በጣም እናመሰግናለን። እኔም በጣም አመሰግናለሁ ጊዜሽን፣ ስለሰጠሽኝ እዚህ ሳይቱ ድረስም አምጥተሽ በደንብ ስላስጎበኘሽኝ አመሰግናለሁ። ተመልካቾችንም እንደኔ ተንከባክበሽ ወደ ሳይት መጥተው መጎብኘት ለሚፈልጉ ሳይቱ እንድታስጎበኝልኝ፣ እንዲሁም ደግሞ በአካል እዚህ ሀገር ስለሌሉ ተመልካቾች ባሉበት በቪዲዮ ቻት በደንብ እንደኔ ሆነሽ እንድታስተናግጅልኝ መልክቴ ነው በጣም ማመሰግነው።